ወንድሜ ቢኒያም ተክሌ አንደ ብርሃን ይባላል። የወጣው በኢትዮጵያ አቆጣጠር በ99 ዓ ም ሁለት ሺህ አሥራ ሶስት በኋላ ግን ደውሎ አያውቅም። ያ ማለት ሁለት ዓመታት ያህል አላገኛል። የከፋው ነገር ነበር ወይ? ምን ትገነዘባላችሁ? ቢኒያም ብዙ ሰው ሶሼብል የሚባለን ልጅ አይደለም። እዛ የመጀመሪያ የገባበት ከተማ ዊንድዞር ኦንታሪዮ ላይ ነው። እዛም እራሴን እችላለው በሚል ምክንያት ወደ አልበርታ ካልጋሪ ካናዳ እንደሄደ እናቀንለ። በሙያው የአይቲ ባለሙያ ነበር። ከዚህ ሲሄድ እዛም እንደሄደ በእንደዚያ አይነት ተመሳ ተመሳሳይ ነገር ነው ሲሰራ የነበረው። ያም ይህንን የምታዳምጥ ከሆነ በአጋጣሚ ቤተሰቦችን እጅግ በጣም ድምፅህን መስማት ይፈልጋሉ። ወንድሞችን እንፈልጋለን፣ ሁሌም የምናስብሃለን። በመልካም ልኩ በችግር ልናገኘው እንፈልጋለን። የእኒያም ጓደኞች፣ የስራ ባልደረቦች በአጋጣሚ ያወቃችሁ ተባበሩን። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል። ለቤታችን አዲስ የሆናችሁ ሰብሰብ እንድታደርጉ በማስታወስ ለመጀመር እፈልጋለሁ። እንዲሁም ይሄን ቪዲዮ ደግሞ ሰው ጋር እንዲደርስ ላይክ እንድታደርጉት ስል በትህትና መጠየቅ እፈልጋለሁኝ። ብሌንዬ፣ በመጀመሪያ ስለተገናኘን ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኪዱ ብሌን ተክሌ አምደብራን እባላለሁኝ። ከኢትዮጵያ ነው ምደውለው፣ ከአዲስ አበባ ነው። መልካም ብሌንዬ፣ በጣም ነው የማመሰግነው። እኔም ይህን መስማቴ ደስ ይለኛል። ከኢትዮጵያም ጥሩ ተከታታዮችም እንዳሉ እናውቃለን። በጣም እናመሰግናለን። ዛሬ የተገናኘ ነው ያው በጣም የሚያሳዝን ነገር ነው የነገርሽኝን ያው በኢሜልም በላክሽልኝ ሰዓት ስለ ወንድምሽ ካናዳ ስለሚኖረው ወንድምሽ የገለጽሽልኝ ነገር ነበረ። ወንድምሽ ካገኛችሁት ሰነባብታችኋል አመታት ተቆጥሯልና፣ እና እስቲ ከሀገር እንዴት ወጣ? ስንተኛ ወንድምሽ ነው? ያለውን ነገር እስቲ ንገሪን፣ መቼ ወጣ? ወዴት ቦታ ነው የሄደው የሚለውን እስቲ ንገር። ወንድሜ ቢኒያም ተክሌ አንደ ብርሃን ይባላል የወጣው በኢትዮጵያ ነፍ አቆጣጠር በሺህ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ሰኔ ስምንት ነው የወጣው። በፈረንጅ ጁን አስራ አምስት ሁለት ሺ ሰባት ላይ ነው የወጣው። ከዛም በኋላ የነበሩን ግንኙነቶች ያው ካናዳ ኢንቫይርመንቱ ሰፊ ነው፣ የቢዚ ሰዎችን ቢዚ ያደርጋል። በአንድ በሌላ መልኩ እንኳን ከዚህ ሄደ አደለም፣ እዛም ረጅም ጊዜ ሴትል አድርገው ለቁ የሰው ያው ቻሌንጅ ይፈልታል ግን በዛ አጋጣሚ ቢሆን እንገናኝ ነበረ። ዴሊ ባንገናኝ ልክ ከኢትዮጵያ ሰዎች እንደሚደውሉ ከዛ ሳይድ እንደሚደውሉ ከውጭ ላይ እንገናኝ ነበር ግን ከ2013 በኋላ ግን ደውሎ አያውቅም በፈረንጅ ከ2013 ማለት ነው ዩሮፒያን አቆጣጠር ያ ማለት አሁን ላይ ካልኩሌት ስናደርገው ሀያ ሀያ አምስት ነን ያው እንደምታውቁት እና አስራ ሁለት ዓመታት ያህል አላገኘ እዛ የሄደበት ያረፈበት የመጀመሪያ የገባበት ከተማ ዊንድ ዞር ኦንቴሮ የሚባል ቦታ ላይ ነው። እየገባው የነበረው ቤተሰብ ጋር ነው ያረፈው። ከዛም ራሴን እችላለው በሚል ምክንያት ወጥኮ ወደ አልበርት ካልጋሪ ካናዳ እንደሄደ እናቃንለን። ከዛም በኋላ እዛም አልበርት ካልጋሪ ከሄደን በኋላ ይደውልልን ነበረ። ኮሚኒኬሽኖች ነበሩ። በዛ በወቅቱ ግን እንዳልኩሽ ያው ከአስራ ሁለት ዓመት በኋላ አስራ ሁለት ዓመት ዓመታትን አስቆጥሯል ልናገኘው አልቻለም። እና ከዛም የሚመጡ ሰዎች ቤተሰብ እንደዚህ ጓደኛ ምናም የምንላቸውም አብዛኞቹ ከካናዳ ሙቡ እያደረጉ ወደ አሜሪካ ስለገብሩ የዛን ያህል ኮሚኒኬሽንን ቀላል ሊያደርግልን አልቻለም። ፕላስ እሱንም ለማግኘት በእንደዚህ የሚዲያዎች ፌስቡክ፣ ሊንክድን፣ እንደዚህ ኢንስታግራም ምናምን ለማየት ሞክረን ነበር። ግን እሱ ደግሞ ብዙ ተጠቃሚ አይደለም። ፒክቸሮች የሌላቸው ግን በስም ተመሳሳይ የሆኑትን ኮንታክት እናረጋግጣለን። ግን የዛን ያህል ሰክሰስፉል ሚሆን አይችልም። እና አንቺ ጋር ደግሞ ብዙ ኮሚኒኬሽን ስላለሽ፣ ከኢትዮጵያውያን ጋር ብዙ ኮሚኒኬሽን ስለሚኖርሽ ባንች ፕሮግራም ያየ ማንኛውም ሰው ሳፖርት ሊያደርገን ይችላል ብለን አንች ሚዲያ ላይ ቀረብ ነው። በሙያው የአይቲ ባለሙያ ነበር። ከዚህ ሲሄድ እዛም እንደሄደ በእንደዚ አይነት ተመሳሳይ ነገር ነው ሲሰራ የነበረው፣ ቻይናዎች ጋር አብዛኛውን ጊዜ ይሆናል የሚባል ነገር አለ። የውጭ ዜጎች ቻይናዎች ናቸው በቢሱ አብሮት ጓደኞች የሆኑት፣ አብሾች ጋር ብዙ ቅርበት የለውም የሚባል ነገር አለ። ግማሹ ሞል ላይ ተነዋል ይለናል፣ ግማሹ እንደዚህ ቦታ ይተነዋል ይሉናል፣ መንገድ ላይ ይተነዋል ምናምን የሚሉ ሰዎች አሉ። ግን ዲቴይል የሆነ መረጃ አላገኘንም፣ እና ስልክን በፊት የሚጠቀማቸው አ ሶስት ስልኮች አሉ። እንነዛም ስልኮች ሊሰሩ አልቻሉ፣ ወይም ብዙ ጊዜ አንሰሪንግ ሜሴጅ ላይ ነው የሚቀመጠው። እና ያንን በዚህ ፕሮግራም ላይ ያየ ሰው ይረዳናል ብለን ነው የቀረቡት። መልካም። በመጀመሪያ ይሄ ነገር በቤተሰባችሁ ላይ ስለተከሰተ በጣም የማዝ ነው። ምን ያህል ከባድ እንደሆነ አውቃለሁኝ። በተለይ ደግሞ ለእናታችሁ በጣም በጣም ከባድ እንደሆነ በጣም እረዳለሁኝ። ከዚህ ቀደም በዚህ በተመሳሳይ አይነት ሁኔታ ከኢትዮጵያ ቤተሰቦች እንደዚህ አጋጥሞን መጨረሻውም አምሮ እግዚአብሔር ይመስገን ከእሱም በአጋጣሚ ትንሽ የአእምሮ እክል ገጥሞት ነበር ያገኘ ነው። ነገር ግን ለሕክምና እንዲበቃ በብዙዎች ጥረት በብዙ የተባረኩ ኢትዮጵያውያን፣ ኤርትራውያን እና እንዲሁም ኬኔዲያኖችም ጭምር ጥረት ዛሬ ጤናው በሚገርም ሁኔታ ተስተካክሎ ከቤተሰቦቹ ጋር መገናኘት በስልክም በደንብ ማውራት ችሏል እግዚአብሔር ይመስገን ከነበረበት ሁኔታ አሁንም ይሄ ነገር ተመሳሳይ ውጤት እንዲኖረው ኢትዮጵያኖች ኤርትራያኖች እንዲሁም ሌሎችም ዜጋ የሰው ልጅ የተባለው መተባበር ይጠይቃልና ይህን የምታዳምጡ እንደው ምናልባት ይሄንን ፎቶውን የምታዩት የምታቁት በአጋጣሚ ቢንያም አንተም ራስህ ይሄንን ፕሮግራም የምትከታተለው ከሆነ እስቲ መልእክት አስተላልፍለት ለቢንያም ወንድማችን እንፈልጋለን፣ ሁሌም እናስባለን፣ ሁሌም ከጎነነን በመልካም መልኩ በችግር ልናገኘው እንፈልጋለን እና የምጠቅሙ እርሱ ለማለት ነው። የሰው ልጅ ከሀገር ሲርቅ ከባድ ነው። ብዙ አይነት ነገር ያጋጥማል። አሁን አሁን እግዚአብሔር ይመስገን አገር ቤት ያለ ሰው እየተረዳ እየተገነዘበ መጥቷል በፊት ሰው ሀገር ወጥቶ ሲጠፋ በተለይ ትልልቅ ሀገር ተመችቶት ያለበትን ረስቶ ቤተሰቡን ላለማገዝ የሚመስለን ነበር። አሁን ግን ብዙ ችግር ያጋጥመዋል የሰው ልጅ ከቤተሰቡ ሲርቅ። ቢኒያም ደግሞ በጣም እንደነገርሽ ሃያዎቹ መጀመሪያ አካባቢ የነበረ በጣም ትንሽ ልጅ ነበረ ሲወጣ፣ ትምህርትም እንደጨረሰ ነው ብዙም የህይወት ልምድ የለው እና ብዙ ጣውርዶች ሊገጥሙት እንደሚችሉ መገመት ቀላል ነው። ቢኒያም ይህንን የምታዳምጥ ከሆነ በአጋጣሚ ቤተሰቦችን እጅግ በጣም ድምፅህን መስማት ይፈልጋሉ። በህይወት መኖርህን በጤና መኖርህን ያ ብቻ ለእናትህ በቂ ነው። እህትህም እንደምታያት በጣም ልቧ ተሰብሯል። ሌሎችም ቤተሰቦች እና ይሄንን በአጋጣሚ ካየ ከታች የብሌንን ኮንታክትን ተዋለን። እባክህን ድምፅህን አሰማቸው። ነገር ግን ምናልባት እንዳልነው የሰው ልጅ ብዙ ውጣ ውረድ ስለሚያጋጥመው ቢንያምን በምንም አይነት ችግር ውስጥ ሆኖ ከሆነም የምታቁት ሰዎች እባካችሁ አሳውቁን፣ ቤተሰቦች ተጨንቀዋል። ማለት ፈልጋለሁ። ነገር ግን እስቲ ስለ ቢኒያም ንገሪን። ምን አይነት ልጅ ነው? ሁለተኛም ደግሞ የከፋው ነገር ነበር ወይ? ምን ትገነዘባላችሁ? ደውሎ በሚያወራችሁ ሰዓት አገሩ ከበደኝ ይላል፣ ወደድኩት ይላል። እስቲ ንገሪን። ቢኒያም ዝምተኛ ነው ብዙ ሰው ሼብል የሚባል ልጅ አይደለም። ከዛ ውጭ ግን ያው ለቀረበው ሰው በቤተሰብ ደረጃ ጥሩ ነው ይጫወታል። ከዛ በተረፈ ግን ይሄ ደፍሮ ሰዎችን የማናገር ከሰዎች ጋር ባታወቅም በዙሪያው ላይ ሰዎችን የመሰብሰብ ባህሪ የለውም። ከድሮም ጀምሮ ከህፃነትም ጀምሮ ብዙ ምንትን አይደለም። ምናልባት እሱ ፋክተር አድርጎበት ነገሮችን ራሱ ለመጋፈት የሚያደርጋቸው ጥረቶችን ሊሆን ይችላሉ ራሱን በጠበቅቀው ልክ ካላገኘ አንዳንድ ሰው እንደዚ አይነት ባህሪዎችን የምናየውም ስላለ ማለት ነው፣ ከአንዳንድ ሰው የምንረዳው ምናልባት ሊሆን ይችላል ፋክተር ያደረገው። ከዛ ውጭ ግን ያለው በቃ ዝምተኛ ነው፣ ሶሽብል ነው፣ በአካባቢው ለቀረባቸው ሰዎች ብቻ። ከዛ ውጭ ግን እንትን አይደለም፣ ሄዶ ደግሞ ሰዎችን የማናገር ደግሞ እንትን ማለት እዚህ በነበረበት ሰዓት ላይ የለውም። መልካም አድራሻው። ለምሳሌ የሚኖርበት አድራሻ ከተማው ካልጋሪ ከመሆኑ የዘለለ የት አካባቢ እንደሚኖር ምናልባት የቤቱ አድራሻ ይኖር ይሆን እንደዚህ እንትኑ የለኝም። ይሄ የአፓርትመንት ወይ የሚኖርበት ወይ ሀውሳቸው ምናምን መንደራቸው አካባቢ እሱ እንትኑ እውቀቱ የለኝም። ከዚያ ውጭ ግን ፎን ናምበሮቹ ናቸው ያሉት። የቃሉ ይመስላቸው እና መጀመሪያ ካልበርት ካናዳ ቤት ውስጥ ደግሞ የነበረው ኦንቴሮ የሚባለው አካባቢ ነው የነበረው። ካልግሪ ያሉ ኢትዮጵያውያኖች ኤርትራውያኖች እንግዲህ የምታቁት ካላችሁ አደራ ለማለት እፈልጋለሁኝ። ስታወሩ ግን እንዴት ነበር? ስለ ካናዳ ደስተኛ ነበረ? ምንድን ነበር የሚነግራችሁ? ምንም የተለየ ነገር የለውም ግን ስራ እንደሚሰራ ራሱን ለመለወጥ እንደሚጥር ሲቲዝኑን ለማግኘት እንደሚታገል? እና ትንሽ ጊዜ ታገሱ ምናምን አይነት ነገር ነው የነበረው፣ እንጂ እንትን የለውም። እንደዚህ የምሬት ነገር የለበትም። በአጋጣሚ እንደው የሚሰራበትን ቦታ ሜንሽን አርጎ ያውቃል። ከዚህ እንደሄደ የቤተሰብ ሱፐርማርኬት ውስጥ እንደ ካሸር ነገር አርጎት እዛ ጀምሮ እንደነበረ ሰዎች አለው። ከዛ ቀጠለ እና ደግሞ ፈርኒቸር አሴምብል ውስጥ እሱም እንደዚሁ እዛ ውስጥ እንደሚሰራ ሰዎች አለው። ከዛ በኋላ ደግሞ በሙያውም እንዳገኘ አይቲ ነበር ግራጅዎት ያደረገው። ስለዚህ በዛም ደግሞ ኮምፒውተር ሳይንስ ነበር የተባለው የተወሰነች ነገር ራሱን አብሬድ አርጎ እንደዛ ነገር እንደሚጀምሩ ና አሳውቆን ነበር። ከዛ ውጭ ያለውን ግን ፉል ዲቴል የለኝም መረጃ። ትምህርት ቤት የመሄድ ሁኔታ ተፈጥሮ ነበረ። ትምህርት ቤት ይሄ ቶፍል ምናምን የዛን ሰዓት የሄደ ሰሞኑም ስለነበረ ከትንሽ ወራቶች በኋላ እሱን ነበር እየወሰደ የነበረው ለመግባት ብሎ ማለት ነው ያንን ነበር ሲያደርግ ነበር። መልካም እስከሱ ደረጃ ድረስ ነው የማውቀው። መልካም የምታውቁት ምናልባት ጓደኞቹ በአጋጣሚ እንደ ሜንሽን ያደረገው ስም ካለ ምንም የኢትዮጵያ ስም የለን። ቻይናዎች ጋር አብዛኛው እንደሚኖር አውቃለሁ። ከዛ ውጭ ግን እንትን የለኝም፣ ደረጃ የለኝም። እንደዚሁ እዛ የተወሰነ ጊዜ በነበሩበት ሰዓት ቤተሰቦች ከእነሱ ጋር ነው። በወቅታዊ ፕሮግራሞች ምክንያት በዛ ሊገናኝ ይችላል። ከዛ ውጭ ግን ያለው እከሌ ነው ብለን እኛም ጓደኞቹም ስፔሲፊክ እንዲያደርግልን ጠይቀ ነው ማናውቅም። እሱ እግዚአብሔር ይርዳን። ይህንን ነው ማለት የምችለው። ያምን የምታውቁት አሁንም እንድትተባበሩን በእግዚአብሔር ስም መጠየቅ ፈልጋለሁኝ። በሰላም ከወንድምሽ ጋር እንደምትገናኝ ተስፋ አደርጋለሁ። ሁሉ ነገር ተስተካክሎ ለምስጋና እንድንገናኝ ምኞቴ ነው። በዚህ አጋጣሚ ከኢትዮጵያ ውጭ ምናልባት አሜሪካ፣ ካናዳ፣ አውሮፓ፣ አረብ ሀገር የተለያዩ ብቻ የትም ሀገር ይሁን ከኢትዮጵያ ውጭ ቤተሰብ ያላችሁ ወጣት፣ በተለይም ደግሞ ያላገቡ ብቻቸውን የሚኖሩ ቤተሰብ ያላችሁ፣ ልክ እንደሸኛችኋቸው ከሀገር እንደወጡ እዚህ ሀገር ከሆነ መታወቂያቸውን እንዲልኩላችሁ ሄልስ ካርድ የሚባል አለ፣ ምንኖርበት ምንም ቢሆን ለም በቃ ለሚያምናቸው፣ መቼም ሰው እናቱን ያምናል አይደለ? እህትም ሊሆን ይችላል። ማንም ለሚያምኑት ሰው አድራሻችሁ የት ነው? የታከ ምን ሰፈር ይባላል? ጠይቋቸው። ኮሚኒኬሽን፣ እኛ ብዙ በኛ ሀገር አልተለመደም እና አሁን የተነገር ነገር ሰው ሲጠፋ አንድ ክፉ ነገር ሲፈጸም ማጋ ምን እንደሚደወል አይታወቅም እና ስለዚህ ልክ እንደ ኢመርጀንሲ ኮንታክት ሆናችሁ አንተ ብትጠፋ ማጋ ልደውል፣ እስቲ አንዱ ጓደኛህን ስልኩን ስጠኝ፣ የሚል ነገር ቢለመድ መልካም ነው ብዬ ነው የማስበው። የቢኒያም ጓደኞች፣ የስራ ባልደረቦች፣ በአጋጣሚ ያወቃችሁት እንደው በቤተክርስቲያን አካባቢ ታቁት ካላችሁ ተባበሩን ለማለት ፈልጋለሁ። ብሌን የማስተላለፍ የምትፈልጊው ነገር ካለ ለሚሰሙሽ ኢትዮጵያውያኖች፣ ኤርትራውያኖች መልዕክት ማስተላለፍ ትችያለሽ። እግዚአብሔር ይርዳን። አይዞሽ። አሜን። በጣም እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብርልኝ። ምክንያቱም አንቺን ፈልጌ በሜልክ እንትን ሳደረግሽ ከአንድ ምንም ሳትይ ቅድሚያ ሰተሽ ይህን ፕሮግራም ስላስተናገርሽን እናመሰግናለን። እግዚአብሔር ይስጥልኝ፣ በቤተሰቦቼ ስም። ከዛ በተረፈ ተመልካቾች የሆናችሁ የኪሎ ፕሮግራሞች ሰፊ ፕሮግራም ነው። እባካችሁን የምትችሉት ነ ተባበሩ አንዳችሁ ባታውቁት፣ አንዳችሁ ስ ለማስተላለፍ ሞክሩ። ተገናኝተን ደግሞ ለደስታ ወደ አሜን የተቻለንን ሁሉ እናፈላልገዋለን። ያው የሚጀምረው ከዚህ ነው። ይሄን ፕሮግራም ያያችሁ ሁላችሁም ሁላችሁም አንድ ተከታይ አምስት ተከታይ መቶ ተከታይ ነው ያለኝ ሳትሉ ባላችሁ የሶሻል ሚዲያ በሙሉ ሼር እንድታደርጉልን በዚህ ልታግዙን ትችላላችሁ ለማለት እፈልጋለሁ። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ካም ዜና ተመልሰን እንደምንመጣ ተስፋ አደርጋለሁኝ። ብሌድዬ ስለመጣሽ አመሰግናለሁኝ። እናትሽም እንግዲህ የእናት ጸሎት ነው ትልቅ የሚሰራውና በጸሎት እንደሚያግዙን ምንም አልጠራጠርም። እግዚአብሔር ይርዳን። የእናቱ አምላክ ያገናኘው ለማለት